ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናችሁ፣ መስቀልና ማተብ ናችሁ። ወንድሜ ክርስቶፎሮስ ብታረፍ አይሻልህም? በል ወንድሜ እረፍ ብያለሁ። መስቀል መሆኑ ቀርቶ ዝም ብሎ አንድ ደመራ ብቻ አንድ እንጨት ቆሞ መሐል ላይ አንድ እንጨት መስቀል የሌለው ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ ተመልሼ መጥቻለሁ። በአዲስ ጉዳይ ስለመጣሁኝ ነው። በሁለቱ ምክንያት ተመልሼ መጥቻለሁ። አንደኛው እንግዲህ ከመስቀል በዓል ጋር በተገናኘ አንድ የተነሳ ሀሳብ አለ። በፊት በፊትኛ ስናቀው በቤተክርስቲያን ስናቀው የነበረው መስቀል በዓል ላይ ከላይ የሚቀጠለው ምንድነው የሚባለው ችቦ ላይ የሚባለው መስቀል ይደረግ ነበር። አሁን ግን ያ መስቀል እየተነሳ ነው። ለምንድን ነው ይሄ ነገር ስርዓተ ቤተክርስቲያን አይደለም የሚል ነገር ተነስቷል። ከዚ ፊት እንደውም ዲያቆን ሄኖክ ደግሞ ማስቀመጡ ራሱ መስቀል ዛሬ ማስቀመጡ ችግር ነው፣ ለምንድን ነው የሚደረገው ሲሉ ነበር። ና እስቲ ሁለቱን ሀሳቦች ለማየት እንሞክራለን። እንግዲህ መጋቢ አዲስ ዛማኖል የተባለው ሰው መጋቢ ሃይሞት አሁን የሆነ ተባለው ሰው እንግዲህ ወንድሞችን ማስፈራራት ጀምሯል። እነ ክርስቶፎሮስን እየተሳደበ ያለ ሰው ነው። ከዛ ተጨማሪ ግን አንድ ጉዳይ የማነሳው ጉዳይ ግን ብዙ ጊዜ መናፍቃን በቤተክርስቲያን የምናደርገውን እኛ የምንሰራውን ስራ ብዙ ጊዜ ሲያቀሉ እናያለን። አሁን መስቀል ለምታከብራላችሁ ይሉን ይሉ የነበሩ ሰዎች አሁን መስቀልን እያከበሩ አይተናቸዋል። እሱን እንመጣበት አለብን። ለማንኛውም ግን ከዛ ማኑ ሄድ እንጀም ወንድሜ ክርስቶፎሮስ ብታርፍ አይሻልም ማልበል ወንድሜ እረፍ ብያለሁ። የመጨረሻ ነው። አማና ኢዶ አጃፊ ረቃ አላቲ ፊሰሬ መሌ ከንቢራ ማልቱ ዳቃ አይዳ ኦሮሞነ ጊዜ መማኩ ቆሻሻ ቦታ ላይና ጥንብ ቦታ ላይ ውሻና ጆፌ እንጂ ሌላ ማን ይሄዳል ማለት ነው። ስለዚህ አንተ የተገኘህበት ቦታ ላይ እንደዚህ ወይም ደግሞ አንተ የምታስበው እንደዚህ ሰው ልታስፈራራበት የምትሞክረው ነገር ጥምብ ስለሆነ እንጂ ቦታው ላይ ከተገኘንማ ካንተ እንፈሳለን ካንተ እንፈሳለን። ስለዚህ እየሄድክበት ያለው ነገር ስህተት ነው። ከስህተትህ ተመለስ። ቤተክርስቲያንን አትዝረፍ ነው ያልንህ። ለስጋህም ለነፍስህም አይበጅህምና እየሄድክበት ካለው መንገድ ተቆጠብ ተመለስ። እህቶቻችንን አትጉዳ። የቤተ ክርስቲያን ልጆችን አትክፋ። ከቤተ ክርስቲያን እያስወጣህ ነው፣ ተመለስ ነው ያልንህ እንጂ ምንም እያልንህ እኮ አይደለም። ልታስፈራራ ትሞክራለህ። እንደ ቁቅም ከፈስ ተቆጠረች ነው የሚባለው። ውርጋጥ በነገራችን ላይ በባለፈው ይህን ጉዳይ ስናነሳ ሸሽቶ ኡጋንዳ ሊመጣ ነበር። ኡጋንዳ አሳይለም እንደማይሰጥ ሲያውቅ፣ መከልከሉ ሲያውቅ ነበር የቀረው። አሁን ይሄ ሰው ተመልሶ ደግሞ ድጋሜ ደግሞ ወንድሞቻችን ዛሬም ላይ ብንገብበታለን በዚህ ጉዳይ ላይ ወንድሞቻችን እያስፈራራ ይገኛል እነ ክሮስቶፎረስን እየደወለላቸው አድብ ያለበዛ እያ ላይ እያስፈራራ ያለው ይሄ ሰው እንግዲህ በምን አይነት ሁኔታ መንፈሳዊ ነው ብላችሁ እየተከተላችሁ እንዳላችሁ አንዳንድ ሰዎች ግን መድኃኔዓለም ይወቅ በጣም ነውረኛ የሆነ ሰው ነውረ የማያውቅ ሰው ስለሆነ ማለት ነው እና ያሳዝናል ሁለተኛው ብዙ ጊዜ እኛ ላይ የሚስቁ ፕሮቴስታንቶች መስቀል ትውፊቱ ለኦርቶዶክሳውያን ነው ትውፊቱ ለካቶሊካውያን ነው። በነገራችን ላይ ንግስት ሌሊጋ በተገናኘ ስለሆነ ፕሮቴስታንቶች እኛ መስቀልን ስናከብር የሚተቹ፣ የሚሰድቡ የነበሩ ሰዎች አሁን ግን እያደረጉት እነሱ ተመልከቱ። የሚያሳዝነው ነገር እንትን ዘፈኑ መስማት አይጠበቅበትም። ለማ የሚታረገዋል እኛ ኦርቶዶክሳን ስናከብር ይተችናል። መጽሐፍ ቅዱስ ላይ የለም እንዲህ የለም እንዲህ የለም ይሉናል። እነሱ ግን እንደዚህ እያከበሩ እሺ፣ እነሱ ሲያከብሩ መጽሐፍ ቅዱስ ላይ ያለ ማለት ነው? እኛ ስናከብር መጽሐፍ ቅዱስ ላይ የለም፣ እነሱ ያከብሩት ግን መጽሐፍ ቅዱስ ላይ ያለ ወይስ? ለምንድን ነው ደብል ስታንዳርድ ነው የሚከወኑ? ለምንድን ነው በሐሰት ክርስቶስን ለመስበክ እየተፈለገ ያለው? እኔ ሁሌ ጥያቄ የሚሆንብኝ ፕሮቴስታንቶች መቃወም፣ በእርግጥ መቃወም፣ ፕሮቴስታንቲዝም መነሻው መቃወም እንደሆን እናቃለን፣ በመቃወም በተቃውሞ እንደሆነ እንደተመሰረተ እናውቃለን። ግን እስከዚህ ድረስ የሚሄዱ ለምን አስፈለገ? እኛ መስቀልን ስናከብር ለእኛ ሸሚ የሚሆነው እነሱ ሲያከብሩት ግን ትክክል የሚሆንበት ምክንያት አይገባኝም። መስቀል ስድስት አያታቸው ጀምሮ የጀመረው ፕሮፖጋንዳ መስቀልን እንድንጠላ ሲያደርጉ የነበሩ ሰዎች ተመልሰው ደግሞ ይኸው እንደዚህ ደግሞ ሲያከብሩ ደግሞ ታያቸዋላቸው። ምን አይነት ሰዎች እንደሆኑ ግን ወደ ሀያላ ይወቅ። በጣም ያሳዝናሉ። እውነት ለመነጋገር። ለማንኛውም ቀጠል ኦርቶዶክስ ተዋህዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር፣ አብሮን የማይወልቅ የብጃችን በእጃችን የምዘውን ከየት ማታ ማታ እናኖረዋለን እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም፣ ይወልቃል አይወልቅም፣ አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት ነው? መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን፣ ግሸን ላይ መስቀሉን አስቀምጠን ነው የምናከብረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት፣ መስቀሉ እዚህ ነው ያለ ማለት ነው ታቦቱን ስናወጣ ጥምቀት ስናከብር ስንሸከም፣ ታቦቱ አኩስም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር፣ ሌላው ዓለም ይህን ዕድል ያገኘው ያከብራል። አዎ በዓል ታቦት ግን የላቸው። መስቀል ያከብራሉ። መስቀሉ ግን ኢትዮጵያ ላይ ያለ አዩ። የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው የመስቀል መስቀል የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው። መቅመቅ አርገው፣ ደመቅ ደመቅ አርገው፣ ታቦቱን አጅበው መስቀሉ እንደ ወጥታ ክብር ያው፣ እንደዚህ አሁን ዛሬ ደስ አይልም። እንደዚህ መስቀል አደባባይ ላይ የማን መሰልህ? ያንተ ነው። ፈሪያቱ እኛ እስካለን እስክንሞት ድረስ አለን። ደማችን ጠብ ይላል የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላ፣ ተወደደም ተጠላ በሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አሁንም ጀምሮ አንገቴን እሰጣለሁ። ምንታ አይዞህ፣ ካከበርከው ትከብራለህ፣ ከፈራህ ፈሪ ፈሪ እኮ አያመልጥም። ፈሪ እኮ አያመልጥም። ስለዚህ በዓሉ የሰላም በዓል ይሁን። የከበረ በዓል ነው፣ ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል። እናመሰግናለን። መምህራችን ሊቀሊቃውንት ዝራ አዲስ በጣም ጥሩ አድርገው ነገረውናል። እኛ ጋር ቤዞ ስላለ ነው መሰረቱ ስላለ ነው ነዋያቶቹ ነዋያቶ ቅዱሳቱ እኛ ጋር ስለሆኑ እናከብራቸዋለን ብለዋል። በእርግጥ ሌሎች ቦታዎች ላይ ታቦታት አሉ፣ ነገር ግን እንደ ኢትዮጵያ ያልተደረገው ግን አይከበሩም። አንዳንድ ቦታ ላይ አሉ፣ ታቦት ተሸክሞ የሚያከብሩ አባቶቻችን አሉ፣ ካህናት አሉ። በተለያዩ ዓላማት የሚገኙ እሱ አስፈላጊ ከሆነ በሌላ ጊዜ የምናየው የሚሆነው። የሆነ ሆኖ ግን መስቀሉም ጥምቀቱም ሁሉ ነገሩም የኛ ነው። ታዲያ እንደዚህ ስንል ታዲያ አንዳንድ ሰዎች ግን ተመሳስለው መምጣታቸው አይቀር። ልብሰ ተክህኗችንን ለብሰው የቴዎሎጂያን ተመራቂዎችን ጋዋን አድርገው ቀሚሱን አድርገው እኛ ለመምሰል የሚጥሩ ሰዎች እንዳሉ ደግሞ ምንም ጥርጥር የለውም። ተመልክታቸው እኚህ እንግዲህ እንደምታቸው ቆቦቻችን ለብሰው ጋዋኖቻችንን ለብሰው የሰባኪ ልብስ ለብሰው እኛን ለመምሰል ውስጥ ደግሞ ኦርቶዶክሳውያን ሲሸወዱ እና ደግሞ ያልሆነ ነገሩ ሲገቡ ደግሞ እናያለን። ብዙ ጊዜ ላይ እባካችሁ የጠመጠመ ሁሉ ኦርቶዶክስ አይደለም፣ ቀሚስ የለበሰ ሁሉ ኦርቶዶክስ አይደለም፣ መስቀል የያዘ ሁሉ ኦርቶዶክስ አይደለም። እባካችሁ ከእንደዚህ አይነት ሰዎች ልንነቃባቸው፣ ልናውቅባቸው የሚገቡ ሰዎች ናቸው። ቅዱስ ጳውሎስ እንዲህ ያሉትን እወቁባቸው ተባለ። ልናውቅባቸው፣ ልንለያቸው የሚገቡ ናቸው። ምንም ያህል ነጠላ ቢለብሱ፣ ምንም ያህል መስቀል ቢያንጠለጥሉ፣ በእጃቸው መስቀል ቢይዙ ቀሚሶቻችንን ቢይዙ ቆቦቻችንን ቢደፉ እነኚህ ሰዎች ከግብራቸው ከፍሬያቸው እናውቃቸዋለን። መናፈቅ ሁሌም መናፍቅ፣ ተሃድሶ ሁሌም ተሃድሶ። መቼም ቢሆን ከቤተክርስቲያን ጋር ሊመስል አይችልም ሊመሳሰልም አይችልም። እንዲህ አይነቱን ልናውቅባቸው እንድናውቅባቸውም ብርሃነ ዓለም ቅዱስ ጳውሎስ ነግረናል። ስለዚህ እንዲህ አይነት ሰዎች ስታዩ እንዳትሸወኑ፣ በቀላሉ ደግሞ እንዳትረበሹ። በጌታ ጊዜ ይሁዳ ነበረ ሐዋርያት ከተነሱ በኋላም ሌሎች መጥተዋል። የቅዱስ ጳውሎስ ደቀ መዝሙር ከነበሩ ውስጥ መናፍቅ የሆኑ አሉ። ከሰባቱ ዲያቆናት መካከል ላይ መናፍቅ የሆነ አለ። የመናፍቅ አለ። ስለዚህ መንፈቅና መናፍቃን በውስጥ ተመሳስለው መቀመጥ እኛን ሊመስሉ መሞከር የተለመደ ነገር። በሐዋርያን አበው መካከል ላይ መናፍቃን ነበሩ። በሊቃውንቱ መካከል ላይ መናፍቃን ነበሩ። ስለዚህ መናፍቅ ያልነበረበት ዘመን የለም። እኛን ሊመስል ይችላል። ነገር ግን ከፍሬያቸው፣ ከአንደበታቸው፣ ከንግግራቸው እናውቃቸዋለሁ። ስለዚህ ማንም ሰው ቀሚስ ለብሶ እንዳይሸውዳችሁ፣ ማንም ሰው መስቀል ይዞ እንዳያሸውዳችሁ፣ ማንም ሰው ቆብ ስላደረገ እንዳይሸውዳችሁ። ከንግጋቸው፣ ከአንደበታቸው ከፍሬያቸው ልናውቃቸው ይገባሉ። እያስባለሁኝ ይሄ እናንተ እንደጠቃላ ምልክት ሆናችሁ ብዬ ነው። ሰላም ጤና ይስጥልኝ፣ ቤተሰብ፣ እንደምን አላችሁ? እንኳን አደረሳችሁ፣ እንኳን ለብርሃን መስቀሉ አደረሳችሁ። በሰላም እንኳን ማለት አይቻልም፣ እንደምታውቁት ነው ሰላም ከራቀን አመታት ተቆጥረዋልና ምን ያህሎቻችሁ ልብ እንዳላችሁ ታላቅ ከሶስት አራት ዓመታት ወዲህ ጀምሮ የሚተከለው ደመራ መስቀል ከላይ የምታዩትን የመሰለ መስቀል መሆኑ ቀርቶ፣ ዝም ብሎ አንድ ደመራ ብቻ አንድ እንጨት ቆሞ መሀል ላይ አንድ እንጨት፣ መስቀል የሌለው እና ዙሪያውን እንጨት የተረበረበበት ደመራ ብቻ ነው እየተተከለ ያለው አራት አምስት ቢበዛ አምስት ዓመት ይሆነዋል፣ ይሄ መሆኑ ከተጀመረ። እንደ ድሮው እንደ ጥንቱ መስቀል መሆኑ ቀርቷል። ደመራው መስቀል አደባባይ የሚተከለው ማለት ነው። መለስ ብላችሁ ልታዩ ትችላላችሁ ቪዲዮዎችን፣ የዘንድሮውንም እንዲሁ መመልከት ትችላላችሁ። ቀርቷል። ለምን እንዳስቀሩት እኔ አላቅም። ከትውፊት ወጥተዋል ወይም ትውፊቱን ሽረዋል። አሁን የዘንድሮውን ደሞ ሳስተውል ምን ሆኗል አልመሰላችሁ? የአዲስ አበባው ብቻ ሳይሆን የክፍላተ ሀገርም እንደዚሁ ቀርቷል። የአንዳንድ ብቻ ነው እስካሁንም ድረስ አሁንም መስቀል እየሆነ ደመራው የሚታከለው። የጎንደርን አይታችሁ ከሆነ አሁንም እንደ ጥንቱ መስቀል ይደረግበታል ደመራው። የደብረ ብርሃንንም አይቻለው እንደዚሁ መስቀል ሆኗል የዘንድሮውም ሌላ የማንን አይቻለው የወልዲያን አይቻለው። እንደዚሁ እሱም መስቀል ነው መስቀል አለበት። ከዛ ሌላ የአክሱምንም አይቻለው እንደዚሁ እሱም መስቀል አለበት። ከዛ ውጭ ያለው በሙሉ ግን እንደ አዲስ አበባው ከሁለት ሶስት ዓመት እንደዚህ የአዲስ አበባ ብቻ ነበር ይሄ መስቀል የሌለው እየሆነ የነበረው። አሁን ግን ዘንድሮ ተስፋፍቶ የክፍላተ ሀገሩ የጅማውን ብትሉ የናዝሬቱን ብትሉ የአዋሳውን ብትሉ የባህር ዳሩ ራሱ ያ ካድሬ አቡነ አብርሃም የሚባለው ሰው ያለበት እሱም እንደዚሁ መስቀል የሌለው ነው። እየተስፋፋ መጣ ማለት ነው እንግዲህ። ቀስ እያደረጉ ሊያስቀሩ ፈልገዋል ማለት ነው። ደመራውን መስቀል የሌለው ዝም ብሎ አንድ እንጨት ብቻ ወጥ እንጨት ብቻ የተመሳቀለ እንጨት የሌለው የማድረግ ነገር እያስፋፉት መጡ። በአዲስ አበባ ብቻ ነበር የጀመሩት። አሁን ግን እያስፋፉት መጡ። ለምን እንደሆነ አልነገሩንም እና አላውቀውም። እኔ ግን ከሰባት ስምንት ዓመታት በፊት እንደዚሁ አንዳንድ ጥራዝ ነጠቆች መስቀል ደመራን ማቃጠል እኮ የጠላትነት ምልክት እንጂ መስቀልን የማክበር ምልክት አይደለም እያሉ መናፍቃን ናቸው ሲተቹ ሰምቼ ስለነበር እቺ አሁን የማነብላችሁን አጭር ጽሁፍ በፌስቡክ አጋርቼ ነበር። እና እሷ ለመረጃ ወይም ለግንዛቤ ትሆናችኋለች። እና ላንብብላችሁ፣ በጽሞና አዳምጡኝ። አንዳንድ ደፋር ጥራዝ ነጠቆች ባልገባቸውና ፈጽሞ በማያውቁት ነገር ገብተው እንዴት መስቀል ደመራ እንዲቃጠል ይደረጋል። ይሄ ተግባር ለመስቀል ጠላት የመሆን ምልክት እንጂ አማኞ መሆን ምልክት አይደለም ሲሉ እየተመለከትን ነው። በሃይማኖት ውስጥ የማቃጠል ስነ ስርዓት የተወደደን መስዋዕት ለእግዚአብሔር የሚቀርብበት መንገድ እንደሆነ ካለማወቅ የመነጨ የአላዋቂነት ጥያቄ ወይም ትችት ነው። በተለይም በኦሪቱ ስርዓተ አምልኮ ዘመን ለእግዚአብሔር የሚቀርቡ የመስዋዕት አይነቶች በሙሉ ወደ እግዚአብሔር የማቅረቢያ ወይም የማሳረጊያ መንገዱ በተከበረ የመስዋዕት ማቅረቢያ ቦታ ላይ ማቃጠል ነበር። ለምሳሌም ዘፍጥረት 3 24 ዘፍጥረት 4 4 ዘፍጥረት 8 20 ዘፍጥረት 12 7 ዘውልቁ 3 10ን መመልከት ይቻላል። አሁን በአዲስ ኪዳንም በማቃጠል የሚቀርብ መስዋዕት አለ። ለምሳሌ የጣኑ መስዋዕት የጣኑን መስዋዕት መውሰድ ይቻላል። ማቴዎስ 2:11 ራእየ ዮሐንስ 5 ከቁጥር 8 አሁንም ራእየ ዮሐንስ 8 ከቁጥር 3 እስከ 4 መመልከት ይቻላል። እንዲሁም ንዋየ ቅድሳት ሲያረጁና ከአገልግሎት ውጪ ሲሆኑ አይጣሉም። በማቃጠል ያሳርጓቸዋል እንጂ አመዱም ድውያንን የሚፈውስ እምነት ይሆናል። መስዋዕት ሲቀርብ ብዙ አይነት መስዋዕት ሲባል፣ ይቅርታ ብዙ አይነት የመስዋዕት አይነት አለው። ምስጋናም አንዱ የመስዋዕት አይነት ነው። ለምሳሌም ራእይ ዮሐንስ 13 ከቁጥር 15 መመልከት ይቻላል። ጸሎትም እንዲሁ የመስዋዕት አይነት ነው። ራእየ ዮሐንስ አሁንም ከቁጥር 8 ከ3 እስከ 4 መመልከት ይቻላል። መባም ወይም ለመንፈሳዊ ሥራ የሚሆን ስጦታም የመስዋዕት አይነት ነው። ፊልጵስዩስ አራት ከቁጥር 8 ከቁጥር 18። ራስን ለእግዚአብሔር መስጠትም እንዲሁ የመስዋዕት አይነት ነው። ሮሜ 12 ከቁጥር 1። ምህረት ማድረግም እንደዚሁ የመስዋዕት አይነት ነው። ማቴዎስ 12 ከቁጥር 7፣ ዕብራውያን 13 ከቁጥር 6 እነኚህም መመልከት ይቻላል። የመስዋዕት አይነቶችን ለመረዳት የአዲስ ኪዳን የድህነት መስዋዕቱ አማናዊው በግ ኢየሱስ ክርስቶስ መሆኑ ግልጥ ነው። በመሆኑም እንደ ወሪቱ ስርዓተ አምልኮ ለስርየተ ኃጢአት የምናቀርበው እንስሳ አሁን በአዲስ ኪዳን ዘመን የለንም። ዮሐንስ 1 ከቁጥር 29 ዕብራውያን 7 ከቁጥር 27 እናም በሃይማኖት ስርዓት የሚፈጸም ማቃጠል መስዋዕት የማሳረጊያ መንገድ እንጂ ስለተጠላ እንዲቀጠል የሚደረግ ወይም የጠላትነት ምልክት አይደለም። እሺ ነጥራዝ ነጠቅ አይሁድ ክርስቶስን የሰቀሉት አንድ ጊዜ ነው። እኛ ግን ዕለት ዕለት ክርስቶስን ቀራንዮ በሆነችው መቅደስ ላይ እንሰዋዋለን። ዕለት ዕለት ክርስቶስን የምንሰዋው ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ሕይወት ሕይወት እንድናገኝ እንጂ እንደ አይሁድ ክርስቶስን ስለጠላ ነው እንዳልሆነ ግልጽ ነው። የመስቀል ደመራ መቃጠልም በዚሁ አይን የሚታይ ነው። የዕጣኑ መስዋዕት ከተቃጠለ በኋላ አመዱ እምነት እንደሆነ ሁሉ ደመራ መስቀሉም ከተቃጠለ በኋላ አመዱ እምነት ነው እንጂ የሚጣል ቆሻሻ አይደለም። በዚህ ላይ በዚህ ላይ ደግሞ ደመራ መስቀል የሚለኮስበት ምክንያት ንግስት ሌኒ የክርስቶስን መስቀል ከተቀበረበት አግኝታ ለማውጣት በምትፈልግበት ጊዜ በአረጋዊው ኪራኮስ ምክር መሰረት መስከረም 16 ደመራ ደምራ መስከረም 17 በማቃጠል በጭሱ ጠቋሚነት የክርስቶስ መስቀል የተቀበረበትን ስፍራ ጭሱ ባመለከተበት ዕለት በመስከረም 17 ማስቆፈር ጀምራ መጋቢት 10 ቀን ቅዱስ መስቀሉን ያገኘችበትንና ይህንን ተግባር የፈጸመችበትን ስርዓት ለማሰብ ነው። ደመራ ደምረን የምንለኩስበት ምክንያት። እናም ጉዳዩ ይሄው ነው። ነጥራዝ ነጠቅ ተወናብዳችሁ ሰውን አታወናብዱ። መልካም የመስቀል በዓል ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክቡር የምትል አጭር ማስገንዘቢያ ናት። እንግዲህ ምናልባት እነኚህ የቤተ ክህነት ሰዎች ይሄንን የመናፍቃንን ወቀሳ፣ ክስ፣ ትችት ተቀብለው ከሆነ መስቀል ማድረግን የተውት ደመራውን መስቀል ማድረግ የተውት በዚህ ምክንያት ከሆነ እነሱም ቤተክርስቲያንን አያውቋትም ዓላማውንም አይገነዘቡም አይረዱም ማለት ነው። እንግዲህ ዛሬ እኮ በጣም ችግር ሆነ ወገኖቼ። ምንምንም የማያውቅ ካድሬ ጳጳስና ካድሬ ካህን እየገባ ወይ ትውፊታችንን አያውቅ ወይ አስተምህሮ ዶግማ ቀኖናችንን አያውቅ ነገር እየተበላሸ ብዙ ተቸገርን እኮ ወገኖቼ። እና ምናልባት ከዚህ ትችት ከዚህ የመናፍቃን ትችት አኳያ ከሆነ መስቀል ማድረጉን ያቆሙት የተዉት አባቶቻችን ያለ ምክንያት መስቀል አላደረጉምና። እና ከጽሁፉ ከአጭር ማስገንዘቢያ ጽሁፍ እንደተረዳችሁት ማቃጠል በሃይማኖት መሥዋዕትን የማሳረጊያ መንገድ እንጂ ጥላቻን መግለጫ ስላልሆነ ወደ ነበረው መልሱልን። ወደ ነበረበት ትውፊት፣ ስርዓት እና አካባቢን መልሱልን። ዝም ብሎ የቆመ እንጨት እያቃጠላችሁ እምነቱን ምን እንበለው? መስቀል አይደለ አመዱን እምነት ብለን እንወስዷለን። አሁን እሱን እናባካችሁን የቀደመውን ምንም ነገር አትንኩብን። ሳይገባችሁ ሳትረዱት ቀርቶ እንጂ ምንም የተሳሳተ ስህተት የሚፈጸም ነገር የለምና፣ አትንኩብን። በቃ ቀኖናችንን፣ ስርዓታችንን፣ ዶግማችንን፣ ትውፊታችንን አትንኩብን። ወደ ነበረው መልሱልን ለማለት ነው ወገኖች። ይህንን መልእክት ሼር፣ ኮፒሊንክ በማድረግ ትብብራችሁን ግለጹልን። ፋሎ ማድረግ ደግሞ አትርሱ። አመሰግናለሁ። እናመሰግናለን ጋሻም ሳሉን እግዚአብሔር ስትልን ረጅምን ከጤና ጋር ጋ ያድንልን። በነገራችን ላይ ከዚህ ጋር በተገናኘ ዲያቆን ነው ከሀይሌም በአንድ ወቅት ላይ ይህን ሀሳብ አንስቶት ነበረ። በእርግጥ መናፍቃን ጩኸቱን ስለ ጮሁት ብቻ ትውፊቶቻችን የምንሽራቸው የምናቆማቸው ትውፊቶች አይኖሩ። እርግጥ ሰው ካልተረዳ ደግሞ ለምን ብሎ መጠየቅ የተገባ ነው። ለምን ሲልክ ደግሞ በአንጻሩ ደግሞ ምላሾቻችንን ማዘጋጀት ምላሹ እንዲህ ነው ብሎ ብናገር ደግሞ ከኛ ይጠበቃል ብዬ አስባለሁ። ጥያቄዎቹ ይነሳሉ። ባለፈው ሲነሳ ነበረ። እኛም ሰብሰብ ብለን ባለበት ሰት ላይ ሀሳቡ ሲነሳ ነበር እና አንዳንዶች አይቃጠል የሚሉ አሉ፣ ይቃጠላል የሚሉ ሰዎች አሉ። ለማንኛውም እናንተ የምታውቁትን ሀሳብ አስተያየታቸውን ግን በአሴት መስቻታ ታስቀምት ታስቀምጡልኝ ደስ ይለኛል። ሰላም። እግዚአብሔር ከእናንተ ጋር ይሁን። ቸርቆይ